ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች፣ እንደምናላችሁ። በዚህ መሰናዷችን ሁለቱ ጉዳዮችን ወደ እናንተ ልናደርስ ወደናል። የመጀመሪያውና ቀዳሚው በኦርቶዶክሳውያን ላይ በተደጋጋሚ የሚፈጸመውን ጥቃት አስመልክቶ ኦርቶዶክሳውያን አታለቃቅሱ፣ ራሳችሁን ተከላከሉ በሚል የተላለፈው መልእክት ላይ የምናተኩር ይሆናል። የኦሮሞ ነጻነት ሰራዊትም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ እኔ ጥቃት አልፈጸምኩኝም ሲል የተሰነዘረበትን ውንጀላ ማስተባበሉም ተሰምቷል። ለመሆኑ ኦርቶዶክሳውያን ማለቃቀሱን ትተው ራሳቸውን እንዲከላከሉ እላያቸው ላይ የተጣባቸውን አዚም እንዲላቀቁት መልእክት ያስተላለፈው ማን ነው? ይህንን በዝርዝር እንመለከታለን። የኦሮሞ ነጻነት ሰራዊትን ማስተባበያም እንዲሁ አካተናል። በሌላኛው ሁለተኛው ርዕሰ ጉዳያችን ደግሞ አዲሱ የኢትዮጵያ አዋጅ ገለልተኛ ግምገማ እንዲደረግበት ተጠያቂነትም እንዲሰፍን ስለቀረበው ጥሪ የምንመለከት ይሆናል። ባሳለፍነው ሳምንት ሰኔ አስር ቀን በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነት ነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ማሻሻያ በሕዝብ ተወካዮች ምክር ቤት መጽደቁ ከፍተኛ መነጋገሪያ እንደሆነ ይታወቃል። ይህ አዋጅ ቴክኒካል በሆነ ቋንቋ ተሸፍኖ በዋናነት ተገቢውን የሕግ ሂደትና ሰብዓዊ ክብርን የሚሸረሽሩ ድንጋጌዎችን በውስጡ የያዘ ነው በሚል ተደጋጋሚ ቅሬታ እየቀረበበት እንደሆነ ይታወቃል። በዚህ ጉዳይ ላይ አዲስ ስታንዳርድ አንድ ሀሳብን አስነብቧል። ይህንን ሀሳብም በዝርዝር የምናስደምጣችሁ ይሆናል። ውድ ተከታታዮቻችን እናንተም እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጋብዛለን። በቀዳሚነት ኦርቶዶክሳውያን ከተጣባቸው ድንዛዜ እንዲላቀቁ ማለቃቀሱንም ትተው ራሳቸውን እንዲከላከሉ በሚል የቀረበውን ጥሪ እናስቀድማለን። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለም። የኦሮሞ ነጻነት ሰራዊት ኦነሰ በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ ም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባብሏል። የሸኔ ታጣቂዎች ናቸው ተብለው የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶች መግለጻቸው ይታወሳል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁም በገዳሙ አንድ የስራ ምድብ ኃላፊ የሆኑ አባት ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁመው የጥቃት አድራሾች በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ሲሉ መግለጻቸው ይታወሳል። በታጣቂዎች የተገደሉት ባህታዊ ኃይለ ሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽነቸዋል ሲሉ ተናግረዋል። ይሁን እንጂ አዲስ ስታንዳርድ በዘገባው አናገርኳቸው ያላቸውና የኦሮሞ ነጻነት ሰራዊት ከፌደ ከፌዴራል መንግስት ጋር ባካሄዳቸው በሁለቱም የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦነግ አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። ክስተቱን መንግስት በሀገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ሲሉም ወቅሰዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ የሉም ነው የሚሉት ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረ ሆም ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸዋል። ታጣቂ ቡድኖች ምንም እንኳ የርዕዮተ ዓለምና የፖለቲካ ልዩነት ቢኖራቸውም ከብሄር ክፍፍል አሻገረው በማየት በስርዓቱ ላይ ማተኮር ጀምረዋል ብለዋል። በመሆኑም መንግስት በኦሮሚያና ና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል ሲሉም እኚሁ የኦነሳ አመራር አክለዋል። አመራሩ ቀደም ሲል በአካባቢው የነበሩት የፌዴራል የጸጥታ ኃይሎች በኦሮሚያ ክልል ልዩ ኃይሎች መተካታቸውን ገልጸው ይህም በክልል ውስጥ ባለው የውጊያ ስልት ላይ ለውጥ መኖሩን ያሳያል ብለዋል። አክለውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት ተቃውሞ እያጋጠመው ባለበት በአሁኑ ሰዓት ጥርጣሬን ለመፍጠርና በማህበረሰብ መካከል ግጭትን ለመቀስቀስ ያለመ ነው ሲሉ አጽንኦት ሰጥተዋል። ጉዳዩን በተመለከተ የፌዴራል መንግስትም ሆነ የኦሮሚያ ክልላዊ መንግስት ይህ መረጃ እስከተጠናቀረበት ጊዜ ድረስ ያሉት ነገር የለም። ይህንን በኦርቶዶክሳውያን ላይ የተፈጸመውን ጥቃት በተመለከተ ታዲያም መምህር ፋንታሁን ዋቂ ራስህን ተከላከል የሚል ጠበቅ ያለ ቁጣንና ምክረን ያዘለ መልእክትን በማህበራዊ ትስስር ገጻቸው ላይ አጋርተዋል። መምህር ፋንታሁን በማህበራዊ ትስስር ገጻቸው ላይ ኤዲያ ራስህን ተከላከል ሲሉ ነው አጽንኦት ሰጥቶ ያስነበቡት። ኦርቶዶክስ ክርስቲያኑን የተጠናወተው ምን የማይለቅስ ጽኑ አዚም ነው ሲሉ ይጠይቃሉ። አታልቅስ የሚሉት መምህር ፋንታሁን ዋቄ ምክንያት የሚያደርጉት ደግሞ ሰሚ ወገን የለህም፣ ካለቀስክ ወደ እግዚአብሔር ብቻ አልቀስ የሚል ነው። እንዴት የሚገድልህ መንግስት ሊታደግ ይደርስልሃል ነው ወይስ መንግስት ይድረስልኝ እያልክ ሰላሳ ዓመት ሙሉ ምንም ሆነ ካላየኸውም ወይ የመምህር ፋንታውን ጥያቄ ነው። ራስን ተከላከል፣ ነጻ ውጪም መፍትሄ ሰጪም የለም ያሉት መምህሩ በቤተ መንግስትም ሆነ በቤተ ክህነት የተካድክም እረኞች የግድህን እያወደሱና ከአባ እያለበሱ በርታልን፣ እኛም ብቻ ከድሎታችን አታፈናቅልም ብለው አላግጠው ባህል ሲሉ አክለዋል። መፍትሄው አንድ ሆኖ መነሳት ብቻ ነው በማለትም ጭምርም የጎሳ ፖለቲካ ጭፍን መንጋ ለ50 ዓመታት ያጠቃው የሃይማኖትና የቋንቋ መለያ የለጠፈለትን ክፍለ ህዝብ በግልጽና በመደበኛ ሰራዊት እየጨፈጨፈው እንደተለመደው መንግስት ድረስልን የምትል ድምፅ ከወደ ወለጋ ዛሬም ቀጥሏል፣ ያሉት መምህር ፋንታሁን አዚሙ ምንድን ነው ሲሉ ይጠይቃሉ። አጥፊውን ድረሱልን የሚል እንደ ኦርቶዶክስ ክርስቲያን የደነዘዘ ዜጋ የለንም በማለትም ጭምር የባዕዳኑ ተላላኪዎች ገብቷቸዋል። በጎሳ መንጋነት ከከፋፈል ናቸው። እንኳን ምዕመኑ መነኩሴውና ጳጳሱም ዳግም ተመልሶ የክርስቶስ አንድ መንጋ መሆን አይችሉም ብለው ሰርተውበት አሁን የምናየውን ጎጠኛ በደም ውስጥ ቆሞ የግል ፍትወቱን የሚያረካ የአንድ እምነትና ቋንቋ ባለቤትና ተጠቂ የሆነውን አማራን ህዝብ እንኳን የሚከፋፍል ሆኖ አገኙት። ከዚያም ፈነጩበት ነው ያሉት መምህሩም ሰላምታ ዋቂ ይቀጥላሉ። ከዘረኛ ፖለቲካ የበለጠ የአማራ ጠላቱ ጎጠኛና ናርሲስት ባህሪ ያላቸው የፋኖና የዲያስፖራ ደጋፊዎች ናቸውም ሲሉ ይገልጻሉ። እነዚህ ቅርብ አዳሪ ጎጠኞች ከህዝብ ሞት፣ ስደት፣ ከመራብ፣ የህፃናት ትምህርት ማጣት፣ የወጣቱ በጦርነት መጠበስ፣ የማህበረሰብ መፍረስ በሁለተኛ ደረጃን የሚመለከቱ ናቸውም ሲሉ ወቅሰዋቸዋል። አምልኳቸውን የሚፈጽሙት በሴራና ጎጠኝነት በየሰርቻው ፈጥረው ከሚከተሉት የቡድን ጣዖታቸው ነውም ያሉት ከነዚህ መፍትሄ እንዲ አትጠብቅ የሚሉት መምህር ፋንታሁን ዋቂ አምላክህን እግዚአብሔርን ይዘህ ትዳርን ማርከስ ማመንዘርን በደመላሽነት ስም ንጹህ ደም ለማፍሰስ ማቄሙን አቁመህ በስጋው ደሙ ታትመህ ባንዳና ጎጠኛን ከመካከልህ መንጥረህ ዝመት። ያኔ ትድናለህ። በተረፈ ግን ዝም ብለህ አታልቅስ፣ ሰሚ ወገንም የለህም። ካለቀስ ካይቀር ወደ እግዚአብሔር ብቻ አልቅስ ሲሉ መምህር ፋንታሁን ዋቂ በማንነቱ በሃይማኖቱ ለሚጨፈጨፈው ጠብቅ መልእክትን አስተላልፈዋል። ተጠያቂነት ይስፈን! አዲሱ የኢትዮጵያ አዋጅ ገለልተኛ ግምገማ ይደረግበት። ጠቅላይ ሚኒስትር አብይ አህመድ በ2010 በፓርላማው ፊት ቀርበው የሚመሩት መንግስት የ2001 የጸረ ሽብር አዋጅን መሰረት በማድረግ በዜጎቹ ላይ ማሰቃየት እንደሚፈጸም ያመኑ ሲሆን ይህም እንደ ያልተለመደ ኃላፊነት መውሰድና የለውጥ ቃል ኪዳን ተደርጎ ታይቶ ነበረ። ዛሬ ያ ተስፋ ተሰብሮ በአዲስ ህግ ተተክቷል። ይህም ስርዓታዊ የጭቆና መሳሪያዎችን የሚመልስ ብቻ ሳይሆን የሚያጠናክር በመሆኑ የለውጥ መስኮቱ ሙሉ በሙሉ መዘጋቱን የሚያሳይ ነው። ባሳለፍነው ሳምንት ሰኔ ስር ቀን 2017 ዓመተ ምህረት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ማሻሻያ በህዝብ ተወካዮች ምክር ቤት ጸድቋል። ይህ አዋጅ ጠቅላይ ሚኒስትሩ በአንድ ወቅት ያወገዙትን መንግስታዊ ጭቆና መሳሪያዎችን የሚመልስ ብቻ ሳይሆን የሚያስፋፋም ጭምር ነው። ቴክኒካል በሆነ ቋንቋ ተሸፍኖ እና ባላስፈላጊ የብሔራዊ ጥቅም በሚል በዚህ ደረጃ የተቀመጠው አዋጁ ትርጉም ያለው የፍትህ አካላት ስልጣንን በመገ ለማስገደብ ለጸጥታ ኃይሎች ሰፊ ስልጣን ይሰጣል። በዋናነትም ተገቢውን የህግ ሂደትና ሰብአዊ ክብርን የሚሸረሽሩ ድንጋጌዎችን በውስጡ ይዟል። አንቀጽ 31 በሽፋን ምርመራ የሚያደርጉ ሰዎች በአስገዳጅ ሁኔታ በሚል ለሚወስዱት እርምጃም በህግ እንዳይጠየቁ ይፈቅዳል። ይህም ህጉን ከለላ በማድረግ ተገቢ ያልሆኑ የመብት ጥሰቶች እንዲፈጸሙ ያደርጋል። አንቀጽ 32ና 33 ያለ ፍርድ ቤት ትእዛዝ የመረጃ ጠለፋ ወይም ክትትል ማድረግ የሚፈቅዱ ሲሆን አንቀጽ 34 ደግሞ የፍርድ የፍርድ ሂደቱና የምስክሩ ማንነት በሚስጥር እንዲያዝ ይፈቅዳል። ይህም ተከሳሾች ከሳሾቻቸውን የመጋፈጥ ወይም ሙሉ መከላከያ የማቅረብ መብታቸውን ይነጥቃል። አዋጁ ከዓለም አቀፍ ስምምነቶችና ቀድሞውኑ ከተተቸው ከኢትዮጵያ አዋጅ ቁጥር 1176 ህዝባር 2012 የተወሰደ ግልጽ ያልሆነ የሽብርተኝነት ትርጓሜ ያለው መሆኑም ሌላኛው አሳሳቢ ጉዳይ ነው። ህጉ በቀጥታ ወይም በተዘዋዋሪ ለጋራ አላማና አስተዋጽኦ የሚሉ ቃላትን በመጠቀም ሰላማዊ ንቢተኝነት ተቃውሞን ወይም ፖለቲካዊ ተቃውሞን ለመያዝ የሚያስችል ሰፊ መረብን ይጥላል። አዋጁ ከግዛት ውጪ ማለትም በኢትዮጵያ ውስጥ የሚሆን በሌላ ቦታ ተደራሽነት ያለው መሆኑ የመብት ጥሰት ሊኖር እንደሚችል የበለጠ ያሳያል። ይህ ከቀድሞ የተለየ አይደለም የቀጠለ እንጂ ከስድስት ዓመት በፊት በጥር 2011 ዓ.ም ዲስማንትሊንግ ማዕከላዊዝ ሎንግ ኦቨርዲው በሚል ርዕስ በወጣ አንድ ርዕሰ አንቀጽ ላይ በኢትዮጵያ የጸጥታና የፍትህ ስርዓት ውስጥ ያለው ተቋማዊ ማሽቆልቆል ካልተስተካከለ በቀር አዋጁ ምንም ያህል የቋንቋ እድገት ቢኖረው እንኳ እውነተኛ ለውጥ ሊያመጣ እንደማይችል ተገልጾ ነበረ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የኢትዮጵያ የሰብዓዊ መብቶች ኮሚሽን ብቻ ከ2015 እስከ 2016 ባለው ጊዜ ውስጥ 52 በግዳጅ የመሰወር ድርጊትና ህገወጥ ስርን ጨምሮ አስደንጋጭ የመብት ጥሰቶች በመንግስት መፈጸሙን አስታውቋል። በሪፖርቱ መሰረት ሰለባ የሆኑት ግለሰቦች መለያ በሌላቸው ተሽከርካሪዎች ተወስደው ክስ ሳይመሰረትባቸው በወታደራዊ ካምፖች ውስጥ እንዲቆዩ ተደርገዋል፣ የህግ አገልግሎትን ተከልክለዋል፣ እንዲሁም ብዙውን ጊዜ የፍርድ ቤት ትእዛዞች ተጥሰው ለስቃይና ለግፍ ተዳርገዋል። ይህ የፖሊሲ ውድቀት ብቻ ሳይሆን የፍርድ ቤት ስልጣንን በተሰላ መልኩ ማፍረስም ጭምር ነው። የፍርድ ቤት ትእዛዝ በፖሊስ ችላ ከተባለም ትእዛዙ ትርጉም አልባ ይሆናል። ለማሰቃየት ያለ መከሰስ መብት ሲሰጥም የክትትል አሰራሮች ትርጉም አልባ ይሆናሉ። ህጉ ራሱ ለጥቃት ፈጻሚዎች ከሌላ ለመሆን የተዘጋጀ ከሆነ በህግ በኩል የሚጠየቅ ሂደት ምን ፋይዳ ይኖረዋል? ባለስልጣናት በህጉ ውስጥ ፍትሐዊ ጥበቃዎች እንደተካተቱ ይገልጻሉ። ይሁን እንጂ ባለፉት ሰባት ዓመታት በህግ አስከባሪ ተቋማት የተፈጸመው የመብት ጥሰቶች በተቃራኒ መሆኑን በደንብ የተሰነዱ ዶክመንቶች ይገልጻሉ። የጸጥታ ኃይሎች በመደበኛነት የፍርድ ቤቶችን ትዕዛዝ ይተላለፋሉ። ዜጎችን ክስ ሳይመሰረትባቸው ይዘው ይቆያሉ፣ በማይታወቅ ቦታም ያቆያሉ። እነዚህ በተወሰኑ አካላት ብቻ የሚፈጸሙ ስህተቶች ሳይሆኑ ስርዓቱ በዚህ መልኩ እንዲሰራ ነው የተዘጋጀው። ፍርድ ቤት የማስፈጸም አቅም አልባ ሲሆን ማዘዣ ጥቅሙ ምንድን ነው? አዋጁ የሽፋን ምርመራ ለሚያደርጉ ሰዎች ክስ እንዳይቀርብባቸው በመፍቀድና የክትትልና የእስር አሰራሮችን ከፍርድ ቤቶች ተደራሽነት ውጭ በማድረግ ጠቅላይ ሚኒስትር አብይ የተቃወሙትን ድርጊት ህጋዊ እንዲሆን አስችሏል። ይህ የጸጥታ ማስከበር ጉዳይ አይደለም በህግ ሽፋን የሚደረግ መንግስታዊ ጥሰት እንጂ። የአተገባበሩ መዘዞች ብዙ ገጽታዎች አሉት። ህዝቡ በመንግስት ላይ የቀረውን እምነት እንዲሸረሽር ያደርጋል። የቀረውን የፍትህ አካላት ቅቡልነት ሙሉ በሙሉ ያዳክማል። በዜጎችና በመንግስት መካከል የቀረውን ማህበራዊ መስተጋብር ይሰብራል። ባለስልጣናት በተደጋጋሚ የሚናገሩትን የዲሞክራሲያዊ ሽግግር ሀሳብ ሐሰት ያደርገዋል። እዚህ ላይ የተጠያቂነትና የገለልተኛ ግምገማን ጥሪ ማንሳት ያስፈልጋል። አዲሱ አዋጅ የማይቀር ወይም ጥያቄ ሊነሳበት የማይችል ነው የሚለው አደገኛ ሀሳብ ተቃውሞ ሊቀርብበት የሚገባ ነው። የፍትህ ሂደትን ሙሉ ኃይል የሚያዳክም ማንኛውም ህግ የኢትዮጵያ የህግ ማዕቀፍ አካል ሆኖ ሊቀጥል አይገባም። በመሆኑ አዋጁ ተግባራዊ ከመሆኑ በፊት ከኢትዮጵያ ህገ መንግስትና አስገዳጅ ከሆኑ ዓለም አቀፍ የሰብአዊ መብቶች መስፈርቶች ጋር እንዲጣጣም ለማድረግ በአስቸኳይ ገለልተኛ ግምገማ እንዲደረግ ያስፈልጋል። ይህ ወቅት የዚህን አዋጅ ገለልተኛ ግምገማ ብቻ ሳይሆን በሱ ሽፋን ስልጣን በተሰጣቸው ሰዎች ላይ ጠንካራ የፍትህ አካላት ቁጥጥር እንዲደረግም ይሻል። ማንኛውም ወደፊት የሚወጣም የጸጥታ ህግ አካታችና ግልጽ በሆነ ሂደት መዘጋጀት አለበት። ይህም የህግ ምሁራንን፣ የሲቪል ማህበረሰብ ተሟጋቾችንና በመንግስት የተጎዱ ማህበረሰቦችን ድምፅ ያማከለ ሊሆን ይገባል። ከዚያ በኋላ ብቻ ነው ኢትዮጵያ ተቋማቷንን ማስተካከልና በህግ የበላይነት ላይ እምነት መመለስ የምትችለው። ኢትዮጵያ ሽብርተኝነት ለመከላከል የወጣችው ህጎቿን ከሰብአዊ ክብር ከህገ መንግስታዊ ታማኝነትና ከዓለም አቀፍ ህግ ጋር እንዲጣጣም የማድረግ የሞራልና ህጋዊ ግዴታ አለባት። ማሰቃየት እንደሚፈጸም ማመን ፍትህን ማስፈን አይደለም። ማሰቃየትን ህጋዊ እንዲሆን ማድረግ ማሻሻያ አይደለም። ስለዚህ ተጠያቂነት ይስፈን። አዲሱ የኢትዮጵያ አዋጅ ገለልተኛ ግምገማ ይደረግበት። የአዲስ ኢንሳይደር ተከታታዮች፣ በዛሬው መሰናዷችን ያጠናቀርናቸው ሁለት አበይት ጉዳዮች ያደመጣችኋቸውን ይመስሉ ነበረ። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መሰናዶዎች እስክንገናኝ ቸርቁ።